የባህር በር ይዤ እናንተን እንደፈለግኩ ላድርጋችሁ የሚል አስተሳሰብ ስላለ፣ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው። የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይህን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ፣ አሁን ኩርፊያ መጥተዋል፣ መወራጨት ለመተባበር አሉ ብዙዎችን ጋብዘናል። ኤርትራውያን ሳይቀር ጋብዘናል። አብረን እንሰራም ብለናል። ባህር ለሁላችን ይሁን ብለናል። ሊህ ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታትም ወደ ልማት፣ ወደ ኢንስቴግሬሽን ወደ ኢንቴግሬሽን ወደ ጋራ ተጠቃሚነት፣ ወደ አብሮ መበልፀግ እንዲትገባ ኤርትራውያንም የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንዲጠቀሙ በጣም ሰፊ ስራ ተሰርቷለም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 አሁን ኩርፊያው መጥቷል። መወራጨትም አለ። ነገር ግን እስከ መቼ የሚለው የጀኔራሉ ንግግር እዛ ማዶ ሌላ ትኩሳት እየጫረ ይመስላል።